ለማታቁት የምታዩት ወፈር ያለ ነገር ሲአርቲ ቲቪ ይባላል ወይም በተለምዶ ቦርጫሙ ቲቪ የምንለው ነው። የመጀመሪያው ቴሌቪዥን የተዋወቀው በ1926 ነበር። ይህንንም ፈጠራ ያስተዋወቀው ጆን ሎጊ ይባል ነበር። አቶ ጆን እንግዲህ የመጀመሪያ የሆነውን ተንቀሳቃሽ ምስል የሚያሳይ ሜካኒካል ቴሌቪዥን አስተዋውቆ ነበር። የሚያስገርመው ደግሞ በአመቱ ማለትም በ1927 ፊሎ ፋርንስ ወርዝ የተባለ አሜሪካን ኢንቨንተር በዓለም ላይ የመጀመሪያ የሆነውን ኤሌክትሮኒክስ ሲስተም ያለውን ቲቪ አስተዋወቀ ማለት ነው። ከእነዚህ ሲያርቲ ቲቪዎች ጀርባ ያለውን አስገራሚ ፈጠራ በአጭሩ ለመረዳት እንሞክር። ሲያርቲ ቲቪ በፎስፈረስ በተሸፈነ ስክሪን ላይ ምስሎችን ለማሳየት ኤሌክትሮን ጨረር የሚያመነጩ የካቶድሬ ቲዩቦችን ወይንም ትቦዎችን ይጠቀማል። ቱቦ ይህኛውን ሳይሆን ሌላ አይነት ቱቦ ነው። ለማንኛውም ኤሌክትሮን ጨረሩ የመጀመሪያዎቹ ቀለም የሚባሉትን ቀይ፣ አረንጓዴ እና ሰማያዊ ውስጥ ብርሃን የሚት የሚያደርጉ ጥቃቅን የፎስፈረስ ነጥቦችን ይመታል። በመቀጠል ጨረሩ በፍጥነት በውስጠኛው የስክሪን ክፍል ላይ ፍሎ ሲያደርግ ምስል ይፈጥራል ማለት ነው። በነገራችን ላይ ሲአርቲ ቲቪ ይህን ምስል ለመፍጠር ከምታስቡት በላይ ሃይ ቮልቴጅ ያመነጫል። የዚህም ሀይ ቮልቴጅ ሬንጅ ከ10 እስከ 35 ኪሎ ቮልት ይደርሳል ስለዚህ ከፍተኛ ጥንቃቄ ይፈልጋል ታዲያ ምን አሰብክ ካላችሁኝ ሲያርቲ ቲቪ የዚህን ያክል ሃይ ቮልቴጅ ማመንጨት የሚችል ከሆነ ታዲያ ለምን ቀለል ያለ ሃይ ቮልቴጅ ጀነሬተር አንሰራም? አሪፍ ሀሳብ ይመስላል ስለዚህ እንሞክረው ይህ የምታዩው እቃ ፍላይባክ ይባላል በሲያርቲ ቲቪያችን ውስጥ ሃይ ቮልቴጅ ለመፍጠር የሚያገለግለን ወሳኝ እቃ ነው። ሌላው ደግሞ ለምንሰራው ሰርኪዩት ፓወር ለመስጠት ባትሪ ያስፈልገናል። እኔ ሁለት ባትሪ ተጠቅም ያለው ባትሪዎቹን በፓራለል በማገናኘት የከረንት ፍሎን ለመጨመር ስላሰብኩ ነው። ሌላው የባትሪውን ዲሲ ፓወር ወደ ኤሲ የሚቀይርልን ዲ 880 ትራንዚስተር ተጠቅም ያለው። ሌላው ስዊች እና የተወሰኑ ጃምፐር ዋይሮች ያስፈልጉናል። በፊድባክ ጊዜ ለሚኖረው ፖላሪቲ ዳዮድ እንጠቀማለን። በተጨማሪም ከረንታችንን ሊሚት ለማድረግ ሬዚስተር ያስፈልገናል። እኔ 220 ኦም ሬዚስተር ተጠቅሜያለሁ። እሺ በመጀመሪያ ቀለል ባለ ገመድ ፕራይመሪ ዋይንዲንጋችንን እንተመጥማለን። የተቀለልኩት እንዳይፈታ ግሎ አድርጌ የተወሰነ ለማጣበቅ እየሞከርኩ ነው 2000 እሺ ዋይንዲንጋችንን ሰርተን ጨርሰናል። አሁን የሚቀረን ግሉ በመጠቀም እንዳይፈታ የተወሰነ ማጣበቅ አለብን። ስለዚህ አዎ፣ ባጣበቀው ይሻላል። እሺ፣ ለማታቁኝ እኔ አሌክስ እባላለው፣ ቻናሉ ደግሞ ኤቴክቲቭ ነው። በቻናላችን ላይ የተለያዩ የቴክኖሎጂ ኤክስፐሪመንታል ቪዲዮዎችን የምለቅ ይሆናል። አውቃለሁ ለተወሰኑ ወራት ያክል፣ ኦልሞስት ለአንድ አመት ያክል ቪዲዮዎችን ፖስት ማድረግ አቁሜ ነበር። አንዳንድ ነገሮች ጥሩ አልነበሩም፣ ለዛ ነበር የጠፋሁት። ለሱ ይቅርታ እየጠየቅኩ ቢሆንም ግን አሁን ተመልሻለሁ። ከዚህ በኋላም ጥራት ያላቸውን ቱቶሪያል ቪዲዮዎችን በምርጥ አቀራረብ ይዤላችሁ እመጣለሁ። ከእናንተ ግን አንድ ነገር ይጠበቃል እያረጋችሁ ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር በማድረግ አበረታቱኝ እላለሁ። እሺ ተመልካቾች ሰርኪዩታችን በሚገባ አልቋል። እስቲ ስራ ላይ ስራ የሚለውን ደግሞ ቼክ እናድርግ። ዋው ምንም የተሳሳት ነው ነገር የለም፣ ሁሉም ነገር በሚገባ ሰርቷል። ይህን የምትሰሩበትን ሰርኪውት ዲያግራም የቪዲዮ መጨረሻ ላይ አስቀምጥላቸዋለሁ።